እኔአይሚዳ ወንድም እንትን አችሁ የፈለጋችሁት ታር ያገባኝ ከርቁኝማችሁ በቤት እኛ ይኸውልሽ፣ እኔ ፖለቲከኛ ነኝ፣ አንቺ ጌም ነው የምትጫወቸው። ስለዚህ ከሁሉም ነጻ አለሽ። የፈለገ ሰው ማንም መቶ የፈለገ ነገር ቢል ማዳመጥ የለብሽም። እንደእኔ በተናገርኩት ነገር እንደዛ እያስፈራሩ ጌምሮችን ማድረግ ቀረ።

ነገርኩት። የሚያስቀኝ ፖለቲካ አታውቅም። ሶሻል ሚዲያ ላይ ማን ንጉስ እንደታውቃል። ንጉስ ነኝ ነው። ብዙ ነገረኛነት ነው። ያስለቅሱልኝ ነው። ጌመር ስለሆነ ጌመር ስለሆነ ሲሸነፍ ደስ አይለው። የታሉ ግን እንትኖች ሁሉ አንበሳው በሁሉም አይ በሁሉም በላይፍ ተሸንፈዋል፣ በሁሉም ተሸንፈዋል። አረብ ሀገር ላይ ደግሞ መሸነፍ እኮ ነው። እግዚአብሔር አየህ ምን እንዴት እንደሚወደኝ እኔን፣ አሜሪካ አንተን አረብ ላይ ላከ። ማን ነው ማን ነው አላለ። በነገራችን ላይ ፈጣሪ የሚፈትነው የሚወደውን ሰው ነው ነው። አዎ ስለዚህ እኛ እናንተን አረብ ሀገር እሱ ስለወሰነልን እኛ እምነት ስላለን የወሰነብንን የአንተ አምላክ በጣም እንዴት ነው ሀያ ዓመት ነብይ ያደረጋቸው ፍየል ስጠብቆ የነበሩትን አሁንም

የኦሮሞዛ አጋራን ኦሮሞዎች እንዳከብሩኝ ትዕዛዝ ስጥ። አማቻችሁ ነኝ፣ እኔ አማቻቸው ነኝ። አሮሞ ወደም አይ ልጄን ቴኬር ስለማታረግ እኔም አክበር አለበት። አንተ ግን ልጅ እንትንን ልጄን ቴኬር አታደርግም እና ጥሩ አባት አይደለህም። ወሰድኳት እኮ። ወሰድክ፣ ልጄ ወስጄ። አትዋሽ፣ አትዋሽ። አሁን ሰው እንደ ደውላ ደውላ አለች ይመስላታል። አዩ ልጁን ወሰደ እንደ ደውላ ተገላግልኝ። የት ወሰድካት? አሁን እያስተማርካት ነው ሀይ ወስጃን ነው እያለ ነው። ውሸቱን ነው ውሸቱን ነው እያለች ነው። ግን አማርኛ ማን እየጻፈልሽ ነው በላት እስኪ። ግን እኔ መሆኔን እኔ እኮ ነኝ። አስተማርኮልዳን አማርኛ ሳትችል በምን ተግባባችሁ ከሷ ጋር? እኔ እኮ ነኝ መጽፊ አስተማርኳት። አሁን እንደዛም ትችልበምን ተግባባችሁ? ኦሮምኛ ትችላለህ ማለት ነው አንተ። ቋንቋ ቋንቋን ማ ትችላለች? መጽፍ አችልም ነበር እኔ ጊዳል አራት የኦሮሞ ግርግዳ ላይ ያለ አምጥቼ ለጥፍ። አሁን አስተምሬ አስተምሬ ዛሬ እኔ ባስተማርኩት አማርኛ መሰደብ ያስገኝ። እሷ ምንም አላስተማረች ኦሮሞኛን። እንኳን ቋንቋ አስተምሪ ብላት ኧረ ምን ያረግልሃል ብላ አላስተማረች። የምር እስካሁን አላቅም ኦሮሞኛ ቆይ ስማ፣ ስማ፣ ይኸውልህ ኦሮሞኛ አስተምርኝ ይጠቅማል ስላት፣ ምን ያደርግልሃል? እኔ እንዶ አማርኛ እንዳንተ አድርገህ ስለምን አያስፈልግም ማለች። ቆሻ አማርኛውም ግን አስተማርኳት። አሁን አምጥቼ ሀሁ ያሉ። አንተ ግን ስንት ሚስት ነው አግብተህ የፈታ? ምን አገባ? ቅድም አራት ኦሮሞ ማግብ ተፈትቻለሁ አልኩ እኮ። ምን አገባ ታዲያ? ስለኔ ለምን ማይበረከት? ምን አገባ? ችግር አለ። ስማ እሷን ጠይቃ ስለዛ ጉዳይ። አህዩ እኮ በቃ ሳንገናኝ ነው ያስረገዘኝ፣ በኮቪድ ነው ያስረገዘኝ አለች። አልተገናኘንም። እንደ ኮቪድ እንዴት እንዳረገስኩ እንኳ ራሷ አላቅም አለች። እንዴ ኢቭን ድንግል ነበርኩ አለች። ከወለድኩ በኋላ ነው ድንግሌን ያጣሁት አለች። እኔ አይደለም እምልህ። እኔ ጋ እንዳትናገር ከፈለክ ርክልሀለሁ። ሪኮርዲንግ ሀይ ትገበያለች ልጣና ልምጣ። እሷ እንደዚህ ምትላ ጨዋ እኮ ናት ያው ሰከላር እሷ ነው ያለችው። ከምርዲዮ አለኝ ሀዩ እንደዚህም እንደማትል እንደ በጣም ጨዋ እኮ ናት። አሁን ምን ላድርግ መሰለህ? ስማ ስማ ስማ በጣም ሰው ከማታይ ልጅ ነበረች። ስለምትፈልግ በቃ እኔ ጋር ነው። ኧረ አንተ ጋር ማን ይመጣል? ማይም አቡ እስቲ አሁን ውጭ እስቲ፣ አንቺ እኔ እና ሰውዬ ፍቅር ነው። ቢጋና አዎ ነው አለቃ። እኔ ወደፊት ሀገር እመራለሁ እያልኩ ነው፣ ወይንም አካባቢ እመራለሁ እያልኩ ነው። ይሳካል አይሳካም፣ እኔ አምላክ ያሳካል። እኔ ችግር የለብኝም። ግን እንዲሳካል ከፈለክ ፍቅር ሲዝም ሃይማኖትን መቀላቀል አለብህ። ጸሎት ምኞት እንዲሳካል። ይሄ ምንድን ነው? ሃይማኖት ነው። አዎ ምንድ ነው መስፈርቱ? ሃይማኖቱ ምንድ ምን መደረግ አለበት? የሃይማኖት መስፈርቱ ዋናው መስፈርቱ እንግዲህ እኔ ነቢይ መሆኔን ማመንና ና ህግጋትና ስርዓቶች መጽሐፍቶች አሉት። አንተ ነቢይ ለመሆነች ለማመን ምን ማስረጃ አለ? እኔ ቅዱስ ፍቅር መጽሐፍ አለ፣ የራሳችንን መጽሐፍ አለ፣ እሱ ላይ ሰፍራል። መጽሐፍት መ ውፍናሞስማስማተ ሰው ረጋጋ ተረጋጋ። ለምሳሌ ቶራትም፣ ኢንጅልም፣ ቁርአንም የመጣው ከፈጣሪ ነው ከአላህ ነው ከሰማይ ነው። የአንተ መጽሐፍ በእስክርብቶ የአንደኛ ክፍል ወይም የስድስተኛ ክፍል ያቋረጠ ሰው የጻፈው መጽሐፍ ምንድን ነው ታዲያ? ነው ምንድን ነው የሚለው። አዎ የኛ መጽሐፍ ያቋረጠ ሳይሆን እግዚአብሔር እንደ እንደምታዩ ይኸውልህ እያንዳንዱ ትንቢት እየተሳካልኝ ነው። አሁን ደብረ ጽዮን ያንተ መጽሐፍ ያወረደው የጌታቸው ወረዳን ቦታ ሲይዛየው አልኳችሁ። ጌታቸው ወረዳ ወረደ፣ ደብረ ጽዮን አሁን ሲመጣ ታዩ። ሁለት ወር በፊት ቪዲዮ ሰርቻለሁ ስለ እዩ ጭፋ ይህን አድምጠኝ። ይሄ ግምትና ትንቢት የሚያገናኘው ነገር የለም። መጽሐፋችሁ ማን ነው ያወረደው? ከየት እንዴት? እንደዚህ አይነት ግምት እገምታለሁ። ማን ነው ከየት ነው የወረደው? መጽሐፋችሁ ነው እኮ የሚል። የእኛ መጽሐፍ ከሰማይ አይደለም የወረደው፣ አይምሮ ውስጥ መላእክቶች አስቀመጡብኝ። እዚህ የተፈለሰፈ የተፈለሰፈ እንቆቅልሽ ነው ማለት ነው እና ሰው በትባል በመንፈስ አማካኝነት የተገለጠ ነው። ይወረድ አይደለም። እኛ ታጨሳለህ? አታጨስም? አላጨስም። ትቅማለህ? አትቅምም? አልቅምም። ትበላለህ? አትበላ? እበላለሁ። ትበላለህ? እሸናለሁ። ሴት ያስፈልግሀል? አያስፈልግህም? ያስፈልገኛል፣ ግን አልነካም። አትነካም? ራሴን እቆጣጠራለሁ። በምን ነው ራስን መታረከው? በምንም ራስን በመቆጣጠር ብቻ ራስን የምትቆጣጠር። በምን ነው ራሴን የምቆጣጠረው? እግዚአብሔርን በመፍራት እግዚአብሔርን። ለመፍራት መጀመሪያ ምን ታደርጋለህ? እራስን እንድትቆጣጠረው እግዚአብሔርን ለመፍራት በቂ እውቀት አለኝ። መጽሐፍ ቅዱስ ፍቅር መጽሐፍ። ራሳችንን በቂ እውቀት አለኝ። አንድ ሰው ራሱን ለመቆጣጠር? ትክክለኛም ሌላ በእኛ እምነት አንድ ሰው ራሱን ለመቆጣጠር መጾም አለበት፣ ስጋውን መጉዳት አለበት፣ ስጋውን ማድከም አለበት በጾም ያን ጊዜ ለንትን ቶሎ አይቸኩልም ይላልና። አንተ ደግሞ አትጾምም አትጾምም ትበላለህ፣ ጠጣለህ። የእኛ ፆም ግንቦት አንድ እኮ ይገባል። የእኛ ጾም የእኛ ጾም ግንቦት አንድ ይገባል። ግንቦት አንድ እምንጾምበት ምክንያት ሰላሳ ሁለት ቀን ይጾማል። በሰላሳ ሁለት ቀን ነው የእኛ ጾም። አሁን ከግንቦታ እስከ ሰኔ 3 እስከ ሰኔ 2 እንደው አገሪቱ እኔ ግን እንደ እንደው የተረዳሁት አገሪቱ የማንም ዘላን መፈንጫ እንደሆነች ነው የተረዳሁት። ማነው ዘላን፣ ሃይማኖት መፍጠር ነው ዘላን፣ ብሄርተኛ ዘላንነት ነው። የማንም ዱርዬ ወጥቶ ሃይማኖት አመጣው ብሎ የሚጨፍርባት አገር አሁን ኢትዮጵያ ነው። እኔ እኔ እኔ የማንም ዱርዬ ሀገር እኮ መከበር ያለበት እኮ አለ። ሀገር ድንበርና መስፈርት ያለው። ይኸውልህ ወንድሜ በግምት ለምን ታወራለህ? እኔ ዘላንና ዱርዬ ብለህ እንትን ላይ አትስለም። እኔ ነብይህ ነኝ። ኧረ አፈር ብላ ያንተ ነብይ። ደግሞ ነብይ ነኝ ይለኛል። ወ ነኛ ሰውየታው እንደው እኔ አታናደኝ። ጭራሽ ነብይ ነኝ። መጣላት ነው ይሄ ደግሞ። ብዙ ትንቢት እየተናገርኩ እየሆነ ነው ያለው። እንዴት ሊሆን ይችላል እንዴ? በግምት አሁን ደግሞ ዓለም ላይ አምስት ሀገሮች ኒኩሌር ሲተኩሱ አይቻለው ይላሉ። ይሄንንም ታያለህ። ጦርነት ዓለም ጦርነት ላይ ነው። ሶስተኛው ዓለም ጦርነት ሊነሳ ይችላል። ይሄ ትንቢት ነው አይደለም። ይያያ ይሄ ዘላለም ሲገመት የኖረ ነው። እኔ ግን የምነግርህ ይተኩሳል፣ በቅርብ ብዙ ሀገሮች ኒኩለር ይተኩሳሉ። ይሄ ጠንቋይ ነህ ማለት ነው፣ እየጠነቆልክ ነው። ጠንቋይ ስለ ኒኩለር አይናገርም። ስለ ጎረቤትህ ነው የሚያወራው። እኔ ስለ ዓለም አቀፍ ነው እየተናገርኩ ያለሁት። ጠንቋይ ነህ አንተ። እባክህ አንተ፣ ይወጣል። ጠንቋይ ነው። ጠንቋይ እግዚአብሔርን አያመልክም። የሆነ ሴጣናዊ አምልኮ ነው የሚያመልከው። ፍቅርና ሰላምን አይሰብክም ጠንቋይ። እግዚአብሔር ነው የላከህ አንተ። እግዚአብሔር ነው የላከው በእኛ እግዚአብሔር ሰላሳ ሁለት ቀን እንጾማለን። አሁን ከነጎ ላለፉት ነቢያቶች ምን መረጃ አለ? እግዚአብሔር ተላከ ስለማለፉት ብዙ ነገር ነግሮኝ፣ እንግዲህ መረጃዎች ነግራቸዋል። በቀላሉ እስቲ በቀላሉ ምን ምን ብሏል? ነቢዩ መሐመድ ለነቢይ መሆናቸውን እናምናለን። እንግዲህ ከኢየሱስ ቀጥሎ የመጡ ነቢይ መሆናቸውን እናምናለን። ቡድሃ ነቢይ ነው። ሙሴ ነቢይ ነው። መጽሐፍ ቅዱስ ላይ ሙሴና ሙሴና ኢየሱስ ብቻ ናቸው ነቢይ፣ ሌሎቹ አይደሉም። ሙሴና ኢየሱስ ነቢይ ናቸው። ሌሎቹ አብርሃም ምናምን አይደሉም። ሌሎቹ ማንኛውም እዛ ውስጥ ላይ የተገለጹት ነቢያት አይደሉም። ሙሴና ዒሳ ማነው? ኢየሱስና ሙሴ፣ ሙሐመድ ሰለላሁ ነብይ ናቸው። ለዚህ ነገር ከዛ እኔ ነኝ። በመቀጠል ያዕቁብ ያዕቁብ ያዕቁብ እና ይስሐቅ አይደሉም አይደሉም፣ እነሱ የሀገራቸውን ቅዱሳን ነው ያዕቁብ እነ ኢብራሂም ብትል እነማ ሌላ ነብይ የለም። ውሸት ነው። ሌላው ዳውድና ድርስ ዳውድና ድርስ ወይም ሱሌማን እሳ አይደሉም። ሌሎቹ በሙሉ ነቢያት አይደሉም። በቃ መጽሐፍ ቅዱስ ላይ ሁለቱ ብቻ ናቸው። ሙሴና ኢየሱስና አዩብስ፣ ኖህም አይደለም። ዓለምን አልጠፋችም፣ በውሃ አልጠፋችም። ሐሰት ነው። አንተ አጭበርባሪ ዱርዬ፣ አጭበርባሪ ዱርዬ ነህ፣ በቃ እኔ ይልቁኑ ትንቢቱን እኔን፣ አትመኑኝ የምናገሩት ትንቢቱን ይዩ። አንተ ኮይስቲ ኮይስቲ፣ አሁን ኢሳና ሙሴና ኢየሱስ ነብይ ናቸው ብለህ ታምናለህ? አንተ ሁለቱ ብቻ ናቸው? አዎ ሌሎቹ በሙሉ ነብይ አይደሉም። ሐሰት ነው። ነብይ መሐመድ ሰ ናቸው፣ ነብይ ናቸው። ቡዳም ቡዳም፣ ወላ ሶስቱ ወላ። ታዲያ እኮ ነብዩ መሐመድም ነብይ ነው። ሙሴም እንትና፣ ቡዳም ነብይ ነው። ቡዲዝም ነው የፈጠረው ቡድሃ ማለት ቡዲዝም ሃይማኖትን የፈጠረው። ኧረ ምን አይነት ማሀይም ነው! ገና እየሰማሁህ ነው ቡድሃ የሚባል ስማ፣ ስማ፣ አሁን ቡዲዝም ሃይማኖት አታውቀውም? ሜዲቴሽን ኢየሱስ ጌታ ነው፣ ኢየሱስ ነብይ አይደለም ብለው የሚያምኑ አሉ። እንግዲህ እንዴት ነው ኢየሱስ እንዴት ነብይ ነው አልክ አንተ፣ በምን እስኪ አስረዳኝ። ይኸውልህ አንድ ግዙፍ ሃይማኖት የፈጠሩት ቢኖሩ ኢየሱስ በኢየሱስ ምክንያት አዲስ ኪዳን ተፈጥሯል። በሙሴ ምክንያት ቆይ አሁን እኔ የምጠይቅ ስማ ቆይ አሁን ሰው ጋር ልትጣላ ነው። ኢየሱስ ክርስቶስ ነብይ ነው ታልክ፣ እንዴት ነው ነብይ ሊሆን የቻለው? ነብይ አይደለም ብለው የሚያምኑ ሰዎች አሉ። እነሱ ተሳስተው ነው ብዙ እንትን የማጨርበር ስራ ሰርተው ነው። በዛ ጊዜ ያኔ ክርስቲያኖች እያጭበረበሩ ነው እያልክ ነው ከታለው ነው እነሱ ሳይሆን፣ በዛ ጊዜ የነበሩ መንግስታት እንደዛ አይነት ስራ ሰርተው ነው አተዋለዋቸው ነው እንጂ። ኢየሱስን እኮ እግዚአብሔር ብለው ሲያመልኩት ነው ነቢዩ መሐመድ መጥቶ ተቆጥቶ፣ እግዚአብሔር ተቆጣና ነቢዩ መሐመድን ያስነሳው ኢየሱስን እንደ አምላክ ሲቆጥሩ ነው። ሲጀመር ይህ ነገር የተፈጠረው ከአራት መቶ ዓመት በኋላ ነው ኢየሱስ ከሞተ። ከዛ በኋላ እስከዛ ድረስ ኢየሱስን እንደ ነቢይ ነበር የሚያምኑት። ከዛ ኢየሱስን እንደ አምላክ ሲቆጥሩ ነቢዩ መሐመድን አስነሳና፣ ስሜን አላህ በል አለ። እራሱ እግዚአብሔር ስሜን አላህ በል ብሎ የኢየሱስን ነቢይነት መሰከረ። ስለዚህ ኢየሱስ ነቢይ ናቸው ማለት ነው። አዎ ኢየሱስ ነቢይ ነው፣ ነቢዩ መሐመድ ነቢይ ነው። አንተም ልክ እንደነሱ ነቢይ ነው እያልክ ነው እኔ የመጨረሻ አንድ ነብይ የሚመጣው በአንድ ሺህ በምናምን አመት ነው። እኔ አሁን ቆይቼ የመጣው ነብይ ነኝ። እስከ ነቢዩ መሐመድ በኋላ ምንም ነብይ አልመጣም። ነብይ ያለመምጣቱን የምታውቀው የታል? ትልቅ ሃይማኖት አልተፈጠረም። ነብይ እኮ ከነቢዩ መሐመድ በኋላ ነቢይ እንደማይመጣ አላህ እኮ አይመጣም። የመጨረሻ የመጨረሻ የነቢያት ደግሞ የሚወርደው ኢየሱስ ነው። የመጨረሻ አንተ አይደለም። አይመጣም፣ ኢየሱስ ከዚህ በኋላ አይመጣም። ኢየሱስ ይመጣል፣ አልሞተም። ኢየሱስ አልሞተም፣ ይመጣል። ኢየሱስ ይመጣል። ታዊና ታዊ የሚባሉ ሁለት ልጆች ነበሩ። አንተ ማይ ለኢየሱስ ይመጣል፣ ኢየሱስ ይመጣል። ነቢ መሐመድ አላህ ወይም እግዚአብሔር ነግሯቸዋል። መጨረሻ ላይ ኢየሱስ ይመጣል ወይም ኢሳ ይመጣል ብሏቸው ስለዚህ ኢሳ እንደሆንክ ንገረኝ። ደግሞ ኢሳ በጣም መልካም ናቸው ብለው እንዳንተ አይደለም። ኢሳ አይመጣም። ሰው የሞተ ሰው በድጋሚ አይመጣም ሰው ነው። ሴት ሆኖ ተፈጥሯል። በእኛ ሃይማኖት፣ በሚቀጥለው ትውልድ ሴት ሆኖ ነው የሞተ ሰው ድጋሚ የሚፈጠረው እንጂ ድጋሚ ነብይ ሆኖ አይመጣም። ወንዱ ሴት ሆኖ፣ ሴቱ ወንድ ሆኖ ነው በድጋሚ የሚፈጠረው። ለምሳሌ እኔ ካሁን በፊት ህንድ ውስጥ ሴት ሆኜ ተፈጥሬ ነበር። ኢየሱስም ደግሞ በሚቀጥለው ህይወቱ አይሻን ሆኖ ተፈጥሯል። ከኢሳ ከኢሳ በፊት ሙሳ ሙሳ ነብይ ናቸው። ሙሴ ቆይ ቆይ ሙሴ ለማን ህዝብ ነው የተላኩት? ሙሴ እኔ ነብይነትህን እንዲቀበል ነው። ነብይ ነው፣ ነብይ ነው። ሙሴ ለማን ህዝብ ነው የተላኩት? ሙሴ ብሉ ኪዳንን እንዴ፣ በዛ ጊዜ ለነበሩት ህዝብ ነው። ለነማን ለነማን? ለዓለም ህዝብ ነው። ሙሴ አንድ ነቢ ሲመጣ ለዓለም ነው የሚላከው። ሙሴ የመጣው ለዓለም ሙሴ የመጣው ለማን ነው ነው ነው? ነቢዩ መሐመድ የመጡት ለዓለም ነው። አንድ ነቢ የመጣው ለዓለም እንጂ ለአንድ አገር ብቻ አይመጣም። ሁሉም ነቢ ለዓለም አይደለም? ነው ለዓለም ሙሴ ለዓለም ህዝብ ነው የሚመጣው። አንድ ነቢይ የእውነት ነቢይ ከሆነ እንደ አገራችን ያሉ እንደኔ ዩጭፋ ግን አገር ሊመጡ ይችላሉ። ለውነት ጴንጤ ሃይማኖት ብቻ ሙሴ የተላቀው በእስራኤል ልጆች ነው የተላቀው። የራሳቸውን ሲሰክሱ ነው የራሳቸውን ነገር ብቻ ሲሰክሱ፣ የራሳቸው አይደለም። ሙሴ የተላቀው ለእስራኤል ህዝቦች ነው። ይኸውልህ መጽሐፍ ቅዱስ በጣም ተተብትቧል። ብዙ ነገር ገብቶበታል። አሁን እሱን ተንተርሰን እሺ፣ አንተ የተናከው ለዓለም ነው? አዎ ለዓለም ነው። አንተ እንኳን ዓለም የወሎ ሰው ራሱ አያውቅም። አረዲ ባለ ብሉ አፈር ብላ አረ የወሎ ለዛሪ ለዛ አዲስ አበባ ክፍለ ከተማም እንኳን አቁም ይሁን